ፍርድ ቤቱ ይህን የገለጸው የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 4ኛ መደበኛ ጉባኤ በተካሄደበት ወቅት ነው። በምክር ቤቱ ሁለተኛ ቀን ውለው ከአባላቱ ለተነሱ ጥያቄዎችና ሴቶች ምላሽና ማብራሪያ የተሰጠ ሲሆን የዞኑን ከፍተኛ ፍርድ ቤት ሪፖርትም አድምጧል። የካፋ ዞን ከፍተኛ ፍርድ ቤት ፕሬዝደንት አቶ መንግስቱ ከበደ ባቀረቡት ሪፖርት በወንጀል ካለፈው ዓመት የተሸጋገሩ የክስ መዝገቦችን ጨምሮ 4723 መዝገቦች ቀርበው 4640 መዝገቦች ላይ ውሳኔ ለመስጠት ታቅደው ባለፈው ግማሽ ለሰባሽ ዓመት 4387 የክስ መዝገቦች ቀርበው ለ4061 መዝገቦች ውሳኔ ተሰጥቷል ብለዋል በፍታ ብሔር ደግሞ ባለፉት ስድስት ወራት ካለፈው ዓመት የተሸጋገሩ መዝገቦችን ጨምሮም 10904 መዝገቦች ቀርበው 10663 መዝገቦች ላይ ውሳኔ ለመስጠት አቅዶም 6649 መዝገቦች ላይ ውሳኔ መሰጠቱን አስታውቀዋል በአጠቃላይ በወንጀልና በፍታ ብሔር በግማሽ ዓመቱ 15627 የክስ መዝገቦች ቀርበው ለ15303 መዝገቦች ውሳኔ ለመስጠት አቅዶም 11036 የክስ መዝገቦች የቀረቡ ሲሆን ከዚህም ለ10094 መዝገቦች ውሳኔ መስጠት መቻሉን አብራርተዋል። ከቅዱ መነሻ ተነስተን አጠቃላይ መዝገብ 11036 መዝገቦች ነው። ወንጀልና ፍትሐ ብሔር የቀረቡት ከቀረቡት 10094 መዝገቦች ውሳኔ አገኝተዋል። ከዚህ ጋር ተገናኝተው ይህ የተሰሩ ስራዎች የስድስት ወር ይባል እንጂ ክረምቱን ዳኞች እረፍት ላይ በመሆናቸው ያው ከመስከረም 21 ጀምሮ ነው ስራቸውን የጀመሩት ካለው አፈጻጸም ጋር ከባለፈው ዓመት ጋር ስናነጻጽር ከዜሮ ነጥብ ስምንት ዝቅ ብሎ ነው የተሰሩት ይህ ስራዎቹ እንደ እኛ ግምገማ ካፈጻጸማችን ጥሩ ነው ብለን ንገምግመናል። በአጠቃላይ በተሰጠው የፍትህ አገልግሎት በግማሽ ዓመት 4626088 ብር መሰብሰብ መቻሉን ከቀረበው ሪፖርት ለመረዳት ተችሏል። በዞኑ የሚገኙ ሁሉም ፍርድ ቤቶች የዳኝነት አገልግሎትን ለማሳለጥ የተጀመረው የለውጥ እንቅስቃሴዎች ተጠናክሮ መቀጠላቸውን ፕሬዚዳንቱ አስታውቀዋል። ከጊዜ ወደ ጊዜ የባልና የሚስት ፍቺ እየተበራከተ እየመጣ መሆኑን ያነሱት የምክር ቤቱ አባላት ይህም በልጆች አስተዳደግ ላይ የሚያሳድረው ተጽዕኖ ቀላል ባለመሆኑም ትኩረት ሊሰጥበት ይገባል ብለዋል። አልፎ አልፎ የአስገድዶ መድፈርና የግድያ ወንጀል በሚፈጽሙ ወንጀለኞች ላይ የሚተላለፈው የቅጣት ውሳኔ አስተማሪ እንዳይደለም አንስተዋል። ለተነሱ ጥያቄዎችና አስተያየቶች የፍርድ ቤቱ ፕሬዝዳንት ምላሽና ማብራሪያም ሰጥተዋል። አሁን በተለይ አስገድዶ መድፈር ዙሪያ የተነሱ ጥያቄዎችን ያው እኛ አሁን በዚህ ጉባኤ ላይ ስነሳ ነው እኛ ያየ ነው ግን ውሳኔ ሰጪ ያው ራሱ ጊዜ አንድ ፍርድ ቤት ላይ ብቻ ተወስኖ የሚቀርበት ሂደት የለውም። እዙ አንድ ፍርድ ቤት ላይ የተወሰነ ውሳኔ በይግባኝ የምታረምበት ሂደት አለ። ይህንንም ያለው ነገር ካለም እኛም ክትትሉ አለን ጥቆማም ሊያደርሱና ምንድ ነው በክራይ ሰብሳብነት በተለያዩ ነገሮች የተሰጠው ውሳኔዎች ካሉ እኛ እሱን ተከታትለን እርምት ወሰዱ እንፈልጋለን። ግን እስካሁን የተከሰተው ነገር እዚህ መድረክ ካልሆነ በቅር እኛ እንደሰማነው ነገር ያለው ነገር የለውም። እንደ ፍርድ ቤት ደግሞ በግማኝ የምታረሙት ሂደቶች ናቸው ያለ በግማኝ የምታረሙት ሂደቶችን ያው የተለያዩ ክፍሎችም ያው እሱን በግማኝ በተለይ አቃበቅ በወንጀል ነገር በአቃበቅ ጠይቆ ለእ በእኛ ከፍተኛ ፍርድ ቤትም ራሴሄድም በጠቅላይ ፍርድ ቤት የምታረምት ያለ ስለሆነ በዛ የምፈታበት ነገር አለ አለ ከባድ ግድያዎችን ቢኖሩም ያው የምቀሉትም አሉ የምከብዱትም አሉ። ስለዚህ ዋናው ቅጣቱን የሚያከብደው የሚያቀለውም አንቀጹና የስራ እንደ ወንጀል አፈጻጸማቸው ስለሆነ እዙ ላይ ምንም እኛን ችግር ይኖራል የሚለውም ነገር የለውም። ያለው ችግር ከሆነም ያውም የምተራረሙበትን ሂደት እንፈጥራለን እምነት አለን።